አራት ጳጳሳት ሙስሊም ሆኗል፣ ያለው ሰው ብዙ አመት በቤተ ክርስቲያንና በቸርቹ ሲያገለግሉ የነበሩ አርባ ሁለት ጳጳሳትና ፓስተሮች ከነ ሙሉ ሚስቶቻቸው ሻሃዳን ይዘው እስልምናን ተቀብሏል። ሹፍ፣ አላሁ አክበር። እንግዲህ ክርስቲያኖች መጽሐፍ ቅዱስ ላይ ከአባን ዙሩ የሚለውን ጽሑፍ ካነበቡ በኋላ የታላላቅ የእምነት አባቶችና ጳጳሶች እንደ ስለሞቱት ትዝ ያለው አለን? ከቆመው ሰዎች ከእኛ መካከል ስለሞቱት እዚህ ያለው ሰው አለ ተዚህ በላችሁ እንጂ ክርስቲያኖች ማንም ሳይሞት እኮ እቺን መንግስት ያወርሳት። የእዩ ጩፋ ጉዳይ በፕሮቴስታንቶች መካከል መከፋፈልን ፈጥሯል። አቶ እዩ ጩፋ በግሌን የሚተናነቀኝ ለተሰሩ ስራዎች እውቅና ለናንተ ለመስጠት ነፍሰ በላ ነብይ ይሰማሉ። ልጆቻችሁን ከወደዳችሁ ለነፍሶቻቸው አስቡላቸው። ልጆቻችሁን ትወዳላችሁ ብዬ በጠይቃችሁ አዎ ነው የምትሉኝ። አትወዱም። ሀገር የምትጠፋው በመምህራን ነው። ሀገርም የምትተርፈው በመምህራን ነው። አንዱ ሀገር የምትድነው በመምህር መብዛት ነው። ሀገር የምትጠፋውን በመምህር መብዛት ነው። ምን ማለት ነው? በስም የጴንጤነት የተሰገሰጋቸው በአስቸኳይ ተጠንቀቁ። በስመ ጴንጤነት ወይም በስመ ሌላነት ወይም በደፈናው በስመ ፕሮቴስታንትነት በእምነትም በልምምድም እና በሞራል አቋማቸው የማይመስሉንን መቀበል የለብንም የሚል አቋም በውሱን ጊዜ የተወሰኑ ሰዎች እኛ ሳንጠራቸው በጣም ተንጫጭተው የተወዳጅ ቤተሰቦቻችን በዛሬ መረጃችን በስፋት የምንመለከተው የምንቃኘው ጉዳይ ነው። እንደተለመደው በየቀኑ ሁለት መረጃዎችን አቀርብላችኋለሁ። ቪዲዮ አስደግፌ መረጃ ከማስረጃ ጭምር የማቀርብበት ይህ የአያሮስ ሚዲያ ነው። ሁላችሁም ታዲያ ላይክ እያደረጋችሁ ሼር እያደረጋችሁ ለመላው ዓለም አዳርሶ 64 ሺ ደርስናል 100 ሺ እንድንደርስ ትብብራችሁን አሳዩ። ከሶስት መቶ አራት ሺህ በላይ ባፈር ነው። በቲክቶክ አካውንታችንም አጫጭር መረጃዎችን አገኘ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋ የሳለም ቅዱስ ሥላሴ ክብር ምስጋና ይድረሰው። እናቱ እናታችን እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደ የማዕረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ቤተሰቦች በቀጥታ ወደ መረጃችን ነው የማመራው። ላይክ በማድረግ ጀምሩልኝ። በቅድሚያ እንግዲህ እንድናደምጠው የምወደው መልእክት አለ። ስለሞቱት ምን ያሎቻችሁ ታስባላችሁ? ዲያቆን ዘላለምታየ እንዲህ ሲሉ አስደናቂ መልእክት ያስተላልፉልናል። ከቆመው ሰዎች ከኛ መካከል ስለሞቱት እዚህ ያለው ሰዋል እዚህ በላችሁ እንጂ ክርስቲያኖች፣ ማንም ሳይሞት እኮ ይህችን መንግስት ያወርሳት ማንም ሳይሞት ወደ እግዚአብሔር መንግስት አይገባም ሳይሞት የሚነሳ የለም ሳይሞት የእግዚአብሔርን መንግስት የሚወርስ የለም። ትላንትና ዛሬ ስለሞቱ ዛሬ ማን ያሰባለግ እንዲሁ እንደዋዛ ቀናችን እንደያልፍ ክርስቲያኖች አንድ ቀን አለመኖራለን አንድ ቀን የእግዚአብሔርን ዙፋን ሳትፈልጉ ፊቱ መቆማል ጻድቅ ጻድቅ መስለን ነጠላችንን አጣፍተን ደጀ ቤተ ክርስቲያን ስመን ገባል ያለፈውም አልፏል ብለን እሱ ፊት ስንቆም ግን በድንግዝግዝ ማየት የለም ግልጥ ብሎ እናየዋለን ስራችን ያ ፍርድን አስባችሁታል እንዴት እንደሚያስጨንቅ እኛ በዚች ምድር ላይ ስንት ያጎደል ነው። ፍርድ እኮ አለ ማረግ ተገብቶን ያላደረግ ነው። ክርስቶስ ፍርዱን አያጓድልም ያሳያል። ሰው ፊት አይተን እንደምንሸማቀቀው እግዚአብሔር ፊት ያስፈራን ይሁን። አይ እኛ እሱም ፊትማ ከናቅ ነው ሰነበትን እኮ ሰው ላይ እንዴት አድርገን እንደምንጨነቅ መጣ ብለን እንዴት እንደምንንቀጠቀጥ ባለቤቱ መጣ አልመጣ አይሱ ቶ እያልን እኮ ነው ይኖር ነውኝ ያኔ ግን አንላት ያኔ እንታያለን። ምጽአታችን ሞት ሳይቀድመን ነው እኛ መዘጋጀት ያለብን። ቃለ ሕይወትን ያሰማልን። እንግዲህ ዲያቆን ዘላለም ታዬ እኛን የሚገስጹ ከኛ ጋር ያሉ ሀሳቦችን ነው የሚያነሳውና እግዚአብሔርን እኮ መፍራት ካቆምን ሰነባበትን በማለት ጥብቅ የሆነ መልእክት አስተላልፎልናል። ምን ያህሎቻችሁ ይህንን አስባችኋል? ከፈጣሪ ጋር ያለንስ ቅርርብ ምን ያህል የቀረበ ነው? ምን ያህሎቻችሁ ይህንን ልብ ብላችሁ አስተውላችሁ ታውቃላችሁ? ስለ ሞቱ ስውር ነፍሳት ምን ያህሎቻችሁ ጸልያችሁ ወይም ጸልየን እናውቃለን? ያንን በማንሳት ነው አስተማሪ የሆነ መልእክቱን መልእክታቸውን ያስተላልፉልን። አባ ገብረ ኪዳን ሀገር የምትድነው በመምህር ነው ሀገርም የምትጠፋው በመምህር ነው ብለዋል። እንዴት የሩሰል ቃውንትን መልእክት እንካታ አንዱ ሀገር የምትድነው በመምህር መብዛት ነው ሀገር የምትጠፋውን በመምህር መብዛት ነው። ምን ማለት ነው? ተመልከቱ። ከእናንተ መካከል ብዙዎች መምህራን አይሁኑ ብሏል። ተመልከቱ? ብዙዎች መምህራን አይሁኑ ተመልከቱ። በመምህር ብዛት አገር ይጠፋ ስላችሁ ሁሉም መምር ሲሆን ነው፣ ወጣቱም መምር ሲሆን፣ ህፃናቱም መምር ሲሆን፣ ሴቱም ጠቃሽ ሲሆን፣ ወንዱም ጠቃሽ ሲሆን፣ በዚህ ሀገር ይጠፋል። መምህር ሳይደመጥ ሲቀር ሰው የራሱ መምር ሲሆን የየራሱን መምር እያበጀ የየራሱ መምር ለስሜቱ የሚመቸውን በመጨረሻው ዘመን ሰዎች ምን ይሆናሉ? የሚለውን ቅዱስ ጳውሎስ ሲናገር የእውነት የእውነት ትምህርት ጆሮቸውን እያሳከካቸው ለተረት ጆሮቸውን እየከፈቱ ይሄዳሉ ይል አይሰሙም፣ እውነትን አይሰሙም። ለስሜታቸው የሚመቻቸውን መምህር እየመረጡ ያንን እየተከተሉ ይነጉዳሉ። ቅዱስ ጳውሎስ ሲል ሁለተኛ ጢሞቴዎስ ምዕራፍ ሶስት ቁጥር አንድ ላይ ሲናገር ነው። ወዘንተ ባይቱ አይምር ይህንን ዕወቅ ከመበዳሃሪ መዋይል ይመፃ ዓመታት እኩያት ክፉ ዘመናት ክፉ ወራት ክፉ ዓመታት ይመጣሉ። ልጄ ጢሞቴዎስ ይሄን እወቅ። ሰብሰይ ከውኑ መፍቀሪያነ ርዕሶም ወንዋይ ሰዎች በመጨረሻው ዘመን ራሳቸውን ይወዳሉ። ራሳቸውን ከወንድማቸው ከእህታቸው አስበልጠው አይደለም የሚወዱት ከእግዚአብሔር አስበልጠው ራሳቸውን ይወዳሉ። ሰዎች ከእግዚአብሔር አስበልጠው ከእግዚአብሔር ሕግ ይልቅ ለራሳቸው ክብር ይሰጣሉ። ገንዘብን በእግዚአብሔር ተክተው ይከተሉታል። ውፁአን እምጽድቅ ከጽድቅ የወጡ ጸላእያነ ሰናይ መልካሙን የሚጠሉ ዝሉፋን የተሰደቡ እላ አልቦሙ አኮቴት ምስጋና የሚገባውን የማያመሰግኑ የማይመሰገነውን የሚያመሰግኑ ራሳቸውን እያመሰገኑ እግዚአብሔር ያመሰግናቸውን ደግሞ የሚነቅፉ በመጨረሻው ዘመን አለ ሰዎች ምስጋና የሌላቸው ይሆናሉ። እግዚአብሔርንም አያመሰግኑም፣ ሰውንም አያመሰግኑም። ቅዱስ ዮሐንስ አፈ ወርቅን ሲተረጉም ገንዘብ ለሚወድ ሰው ገንዘብን እንደ ዝናብ ብታዘንብለት እንኳን ልቡ አይሞላም ይላል። ምስጋና የለውም፣ እግዚአብሔርንም አይመሰግንም፣ በቃኝ አይልም። እግዚአብሔር ያደረገለትን ሳይቆጥር ያላደረገለትን እየቆጠረ ያማርራል ማለት ነው። እንዲህ የሚያደርግ ትውልድ ይፈጠራል። የአምልኮ መልክ ያላቸው ነገር ግን ምን የልም ሃይማኖትና ጽድቅ በውስጣቸው የሌለባቸው ከእውነት የራቁ ዘመዶቻቸውን የሚያሰድቡ ተረት የሚመቻቸው ትምህርት የሚያሳክካቸው ይመጣሉ ብሏል። እንዲህ አለ መምህር የማይለይ ስለዚህ፣ ሁላችሁም መምህር አትኑ ብሏል። ያዕቆብ በመልኩ ሲናገር ሁላችሁም መምህር አትሁኑ። እስመቅሩሙስና ነበዲባ አንቀጽ ጥፋታችን በደጅ እንደቀረበ ታውቃላችሁና ሁላችን እንደምንሳሳት ታውቃላችሁና ብሎ ይነገራል እና የቆሮንቶስ ሰዎች እውነትን ከሐሰት ሳይለዩ ጳውሎስ ሲመጣ ጳውሎስን ማድነቅ ቅዱስ ጳውሎስ ሲመጣ፣ ሌላም ሲመጣ፣ ያማረግ ግራ ሲመጣ ግራ መዝመም፣ ቀኝ ሲመጣ ቀኝ መዝመም። እንዲህ አለ አተሁኑ እውነት አንድ ነው። ራስ አንድ ነው። አንገትም አንድ ነው። አካልም አንድ ነው። ብዙ ራስ የለም ብዙ እጅ ብዙ ጣት አለ እንጂ ብዙ ራስ የለም ብዙ አምላክ የለም ብዙ ሁለት እግር ሁለት ኩላሊት ሊኖር ይችላል ሁለት አንገት የለም አንድ ሃይማኖት ነው ያለው አንድ ቤተክርስቲያን ነው ያለው ሁሉም እውነት የለም አንዱ ስገዱ አንዱ አትስገዱ ብሎ ሁለቱም እውነት ሊሆን አይችልም እውነት አንድ የሆነው እግዚአብሔር አንድ ስለሆነ ነው የእውነት አምላክ አንድ ስለሆነ አይ እኔ ሁሉንም አልነቅፍም እንዲያው መካከለኛ በዚህ ዘመን ዝም ማለት ይሻላል እንጂ ሁሉንም አልነቅፍም። ጥሩጥሩ ጥሩ ሲናገሩ ያንም ሰማለሁ ያንም እሰማለሁ። ሀገር የምትጠፋው በመምህራን ብዛት ነው፣ ሀገርም የምትተርፈው በመምህራን ብዛት ነው። ርእሰ ሊቃውንት አባ ገብረ ኪዳን ሰፋ አድርገው ተንትነው ያቀረቡልን ሀሳብ ነው። በዚህ ጉዳይ ላይ ምንም የምንናገረው ነገር የለም። ወደ ቀጣይ ሀሳብ እናምራ። ልጆቻችሁን ከወደዳችሁ ስለ ልጆቻችሁ የምታስቡ ከሆነ ስለ ነፍሶቻቸው ተጨነቁላቸው። እኚህ ይልቅ እንዲህ ይላሉ። እንዴት ምንድን ነው ሀሳቡ? በግልጽ ሰፋ አድርገን እንካተለው። ልጆቻችሁን ትወዳላችሁ ብዬ ብጠይቃችሁ አዎ ነው የምትሉኝ። አትወዱም። ውሸት ውሸት ነው። አትወዷቸውም። እረ፣ እኔ ይወዳቸዋል። እንዲሁ በቃ ስፍስፍስፍ ነው የሚለኝ። በቃ ትምህርት ቤት ደርሶ እስከሚመጡ ድረስ የሚል ሰው ይኖራል። አቤት! ፍቅር አይደለም። ምን ያህል አእምሯቸው ጠንቅቃቸዋል። ልብስ መግዛት፣ ምግብ መቀያየር እንዲሁ ጫማ ምናምን፣ ይሄን ነው ፍቅር የምትሉት? አይደለም። ለነፍሳቸው ታስባላችሁ? ይሄ ልጄ ገሃነም ይሆን የሚወርደው ወይስ መንግስተ ሰማያት ይገባ ይሆን? አምላኬ፣ ከኔ የተወለደው ልጅ አንተን አገልግሎ የሚድን ነው ወይስ አለማዊ ሆኖ የጠፋብኝ ይሆን? በዚህ የሚጨነቅ አባት፣ በዚህ የምትጨነቅ እናት አለች። ፍቅር ማለት ይሄ ነው። ሐዋርያው ቅዱስ ጳውሎስም ወላጆች ልጆቻችሁን በተግሳጽ አሳድጉን ያለ በኋላ እንዳያዝኑባችሁ ይላል በኋላ ሲኦል ቢገቡ እናቴ እኮ ናት አባቴ እኮ ነው ብለው ማዘናቸው አይቀርም ይላል ከአካላችሁ የተከፈሉ ልጆቻችሁ ገሃንም ቢወርዱ ትወዳላችሁ የዲያብሎስ ባሪያ ቢሆኑ ትወዳላችሁ አትወዱም ካልወደዳችሁ ከልብሳቸው በላይ ከምግባቸው በላይ ለነፍሳቸው አስቡላቸው ፍቅር ማለት ይሄ ነው ለልጁ ዘላለማዊ ህይወት ማሰብ ነው ፍቅር ማለት ስለዚህ የመጀመሪያው ፍቅር ነው እናትና አባት መፋቀር ለልጁ ይጠቅማል። እናትና አባት ልጃቸውን መውደድ ለልጁ ይጠቅማል። ስለዚህ ልጁን የሚጠቅሙት በነፍሳዊ በኩል መውደድ ሲጀምሩ ነው። ይህማን ግዴታ ነው። ስለሚያስጨንቃችሁም ታደርጉታላችሁ። ይጮሃልማ አምጡ እያለ ያለቅሳል። እንዳያለቅስ ስትሉ ብቻ ሻንጣ መግዛት፣ እንዳያለቅስ ስትሉ ልደት ማክበር፣ ልደት እያላችሁ ስንት ወይ ታወጣላችሁ። ለነፍሱ ግን አንድ ነገር እንኳን አትገዙለትም። መጽሐፍ ቅዱስ ገዝታችሁ እንኳ እስኪንከው ያንተ ነው ብላችሁ ሰጣችኋል? የለም የለም ብዙዎቻችን ከዚህ ነፃ ነን። ስለዚህ በቤተ ክርስቲያናችን ልጅ ማሳደግ የመጀመሪያው ፍቅርን አርአያነቱ ባሻገር ፍቅርን ማሳየት ለልጁ። ሁለተኛው ምክር ምክር ነው። በጣም ሁሌ ህፃናት ቢሆኑ እንኳን መምከር፣ በልጅነታችን የምንሰማው እስከ ትልቅነታችን ያገለግላል። ይገርማቸዋል። በህፃንነቱ ከእናት ከአባቱ የሰማ ልጅ ጎበዝ ነው የሚሆኑት በኋላ እናቴ እንዲህ ብላኝ ነበር ብትሞቱ እንኳ አይረሳም። ስለዚህ በህፃንነቱ ጆሮ ላይ ሹክ በሉ። በተለይ እናት ሹክ ልጄ እንዳትደባደብ፣ እንደዚህ እንዳትሆን፣ እንደዚህ እንዳትሆን፣ እንደዚህ ይሄ ቀላል ምክር ይሄ ምክር ነው። ሶስተኛው በትር ነው፣ በትር ያስፈልጋል። ፍቅር ታሳያላችሁ፣ ምክር ትመክራላችሁ፣ ትቆናጠጣላችሁ። ያለ ቁንጥጫ ህፃን ይስተካከላል ብላችሁ ካሰባችሁ የልጆች መብት የሚለው የአሜሪካ እብደት በእናንተ ውስጥም ገብተዋል ማለት ነው። የልጆች መብት ይላሉ። ልጅ አሁን ሰዓት ቢነካ ዝም ልትሉ ነው? መብት ነው ብላችሁ ሩጣችሁ አይደል እንደምትይዙት። ለምን መብቱ አይደል አታውት እስኪ ይንካ። ገደል ሊሄድ እየሄደ ዝም ልትሉ ነው? እዚህ አካባቢ ገደል የለም እንጂ እ ቢላ ይዞ አይኑን ላውጣ ቢል አሁን ዝም ልትሉ ነው? መብቱ ነው ብላችሁ ትይዛላችሁ አይደል? አዎ። በነፍሱም እንደዛ ነው። የልጆች መብት ማለት እኮ አንተ ቤተክርስቲያን ስትሄድ አብሮህ እንዳይመጣ መከልከያ እኮ ነው ለጸሎት ስትቆም አብሮህ እንዳይቆም መከልከያ፣ ስትጾም እንዳይጾም መከልከያ እኮ ነው። ለምን መብቴ ነው አልጾምም ማለት ይችላል። መብቴ ነው ይበርደኛል ቤተክርስቲያን አልመጣም ማለት ይችላል። መብቴ ነው ይደክመኛል ማለት ይችላል። አያችሁ፣ ለልጅ ማን ነው መብት የሰጠው? በወላጆቹ ነው የሚኖረው። አየ ስለዚህ ምን ያስፈልጋል ማለት ነው? ማፍቀር፣ መምከር፣ በበትር ይሄ እንደሚገባው የጥላቻ በትር አይደለም፣ የፍቅር ነው የፍቅር ነው። እና ልጆች አስተዳደግ እስከዚህ ድረስ መምራት አለበት። ትልቁ ግን አራያ ሆኖ ማሳየት ከዛ ጸሎት በጣም አራያ መሆን ነው። እና ለልጆቻችን ከምንነግራቸው በላይ ለእግዚአብሔር ስለነሱ መንገር የበለጠ ውጤታማ ያደርገናል ማለት ነው። ስለዚህ ትጸልዩ፣ ስለ ልጆቻችሁ ጸልይ አላችሁ፣ ክፉ አመላቸውን እንዲተው ይሄ የሚያጨቃጨቃቸው የሚያነጫነጫቸው እንዲለቅ ስለዚህ በክፉ መንፈስ የተበረዙ ልጆች እንዳናሳድግ መጠንቀቅ። ወንበዴ ማሳደግ፣ ሌባ፣ አጭበርባሪ፣ ቀጣፊ ማሳደግ ለሀገር አውሬ መትከል ነው። ስለዚህ ሀገር የሚመራው በትዳር ቤተክርስቲያን የምትመራው በትዳር ስለሆነ ማፍቀር፣ መምከር ከዛ በኋላ በበትር በማለት እንግዲህ ልጆችን እንዴት ማሳደግ እንዳለብን በስፋት ነግረውናል። እንግዲህ ያው በልጅነቱ ደግሞ ተቆንጭጦ ያላደገ በስተመጨረሻ ሀገር ያምሳልና አንዱ ደግሞ እዩ ጩፋ ነው። በእርስ በርስ በራሳቸው ቤትን መከፋፈል እየተፈጠረ ነው። እንደምናስታውሰው በጣም በ2015 አካባቢ 16 ከአስራ አራት ጀምሮ በጣም በጣም ገኖ የነበረ እና የቤተ ክርስቲያንን መጥፋት የሚናፍቅ ከፍተኛ ሚና ሲጫወት የነበረ ግለሰብ ነው። ያው ጸሀይ ጨለማበት። በስተ መጨረሻ እንግዲህ ከካውንስሉ ፈቃዱ ተይዟል፣ ታግዷል። የራሱ ቸርችም ምንም አይነት ፕሮግራም እንዳያደርጉ ውሳኔ ተላልፎበታል። እሱ ብቻ አይደለም። ይሄን ነቢይ አይደለም፣ አቶ ነው፣ ነጋዴ ነው። የሰው ነፍስ አትፍቷል፣ የሰው ነፍስ በእጁ አለ በማለት ከራሳቸው ቤት ያለ አንድ ወንድም ደግሞ እንዲላል እስኪ እንክራታል። አቶ እዩ ጩፋ፣ በግሌ የሚተናነቀኝ ለተሰሩ ሥራዎች እውቅና ለአንተ ለመስጠት ነፍሰ በላ ነብዬ ነቢይ ስለማምን ማለት ነው መድኃኒት አስጥለ ገላሃል፣ ድሃ መዝብረሃል ብልቃት ቸርችረሃል፣ ዘይት አጠጥጠሃል፣ የውሸት ተስፋ ለሰዎች ሰጥተሃል፣ በውሸት የእግዚአብሔርን ስም ጠርተሃል፣ በድፍረት ለሰዎች እግዚአብሔር እንደዚህ ይላል ብለሃል፣ ያልወጣ ጅኒ ድራማ አሰርተሃል። እሱን ነው እውቅና መሰጠህ፣ እሱን ነው እውቅና መሰጠህ። ቢያንስ እውቅና እሱን ስለዚህ በምድር ዋጋ የመቀበል እንደው በሰማይ ዋጋ ካለ ማለት ነው። በምድር ዋጋ የመቀበል ስጡኝ፣ በቃ እዚሁ ሪባኑን እዚሁ ቁረጡልኝ፣ ርችቱን እዚሁ ተኩሱልኝ የሚል ሽልማትን የመቀራመጥ ሽልማትን የመቀበል የመታየት አባዜ ይባላል ይሄ አገልግሎት፣ አለ በስመ ጴንጤነት ወይም በስመ ወንጌላዊነት ወይም በደፈናው በስመ ፕሮቴስታንትነት በእምነትም በልምምድም እና በሞራል አቋማቸው የማይመስሉንን መቀበል የለብንም የሚል አቋም በወሰን ጊዜ የተወሰኑ ሰዎች እኛ ሳንጠራቸው በጣም ተንጫጭተው። ጠቅላላ ጉባኤ ነው የወሰነው። ተጠንቶ የቀረበ ነው። ያው እንግዲህ የሚያስፈጽም ሰው ነው የሚያነበው። እንዲሁም እኔ የነበርኩት እነሱም የራሳቸው መግለጫ የሰጡ ሰዎች ነበሩ። ዶክመንቱም ሁሉ ነገር አለ ግን አሁን አንዱ ትልቅ ነገር ካውንስሉም ሲመሰረት የኛ በተለይ እንደ ኢትዮጵያ ወንጌላ ረት ጥያቄያችን የነበረው የዚህ የአስተምሮና የልምምድ ጉዳይ። ልምምድ ማለት ምንድን ነው? አስተምሮ በመጽሐፍ ቅዱስ የሚዳኝ ነው። መንፈሳዊ ልምምድ በጸጋ ስጦታዎች ስም የሚደረጉ ልምምዶች ቅድም ያልነው ቁሳቁስን ይፈውሳል፣ ያድናል፣ የተለየ ነገር በላዩ ላይ አለው፣ እገሌ ጸልዮበታል ወይም ጸልዬበታለሁ ብሎ ቁሳቁስን መሸጥ መቼም በመጽሐፍ ቅዱስ ውስጥ አይፈቀድም። ሁለት ጥቅስ አለ። ሰዎች ከጳውሎስ ጨርቅ ቆርጦ ወስደው ይፈወሱም ነበር የሚለው ሉቃስ ጽፎልናል፣ ሐዋርያት ሥራ 19 ላይ። ጳውሎስ ግን የጨርቅ ቁርጥራጭ እየቆረጠ አልሸጠም፣ ወይም ኑና የእኔ ጨርቅ እናንተን ይፈውሳል አላለም። በመልእክቶቹም እንደዚህ አይነት ነገር አልተናገረም። ሰው ተጸልዩለት የሚፈወሰው በጌታ በኢየሱስ ክርስቶስ ስም ነው። ከክርስቶስ ስም ውጭ ሌላ ያድናል ማለት ወንጌላዊነት አይደለም። ክርስቶስ ብቻ ነው አዳኝ፣ እሱ ብቻ ነው ፈዋሽ ብለን የምናምን ሰዎች ነን። ታዲያ አገልጋዮች ለምን ይጸልያሉ? በስሙ ነው የምንጸልየው። በስሙ ጸልየን ሰዎች ሊፈወሱ ይችላሉ። ያዕቆብ ማንም የታመመ ቢኖር የቤተክርስቲያን ሽማግሌዎችን ወይም በሆኑ ቋንቋ መሪዎችን ወደ እርሱ ይጥራና በጌታ ስም እሱ ዘይት ቀብቶ ይጸልዩለት። አጠያ ሰርቶ ከሆነ ይናዘዝ፣ የምነጸለው እዲሁ ይናድናል፣ ጌታም ያስለሰዋል ብሏል። ይሄ አንድ ጥቅስ ነው። ልክ ነው። ዘይት ቀብቶ መጸለይ ይቻላል። ነገር ግን ዘይትን አሽጎ መሸጥ፣ ጨው መሸጥ እና የመሳሰሉ ነገሮች ማረግ ምንድን ነው ይሄ? ለምንድን ነው ሰዎች የግል የማንነት ንፋቄ ብዬ ነው መጥራው። ይህንን ያስተምሮ ንፋቄ አለ፣ የማንነት ንፋቄ አለ። በክርስቶስ ምትክ፣ በእሱ ቦታ፣ እንዳሁም ከሱ በላይ ሰዎች እንዲያስቧቸው የሚያርጉ አገልጋዮች ምንድ ነው ችግራቸው? ሰዎችን ወደ ክርስቶስ ማመልከት አደለም የዋናው ነገር። መጽሐፍ ቅዱስ ውስጥ እዚህ ልሽ እንደሆነ በባርናባስና ጳውሎስን እንግዲህ ፀሐይ እየጨለመባቸው እንደውም፣ አንዱ ባለሳሳት እኚህ መሰሉኝ ብቻ ሌላም ነው እና ምን አሉ፣ እንግዲህ ዘይት መሸጣችሁ ካልቀረ ለምን አንደኛቸው ንግድ ፍቃድ አወጥታችሁ ሱቅ እሱ አትከፍቱም ብሏል። እና እንግዲህ የራሳቸው ቤት ፍለት ነው። እንደውም ያነበበው ደብዳቤውን ያነበበው ስሮ ትዛለኝ። እና አንደኛው ሱቅ ከፍታችሁ ንግድ ፍቃድ አወጥታችሁ ለምን ዘይታችሁን አሸጡም ብሏል። ያው የእነሱ ነገር አሁን እያበቃላቸው ይመስላል። ጊዜው ያለፈባቸው ይመስላል። ዲያቆን ሂሮ ካይል እንዲህ ይለናል። እሱ እርቃኑን ለመሰቀል አላፈረም ስለኛ። የእሱ ተከታይ መንፈሳዊ መሆን የሚያሳፍረው ሰዋል። ሌሎች ሰዎች ፊት እንዳይዘብቱበት የዛ የክርስቶስ ተከታይ ሆኖ መታየት ያስንቃላ። እንዲ አንተ ምሁር አደለ ከአንድ የገሊላ ናዝሬት ከእሱ ጋር ተከትለ እንዳይሉት ማለት ያስን ቃል ጸሎት ስናደረግ የሚንቁ ለማማተብ በአደባባይ እኮ ሰው ባርኮ ለመብላት የሚያፍር ሰዋል። ግራ ቀኝ አይቶ እንዲህ እንዲም ይላል። ወነጸረ ሙሴ ለፌው ለፌ ይላል ሙሴ ግራ ቀኝ አይቶ ሰው ገሏል። እንደው ተመልካች እንዳይኖር ለማማተብ የሚያፍራል። መንፈሳዊ መስሉ ለመት ነጠላውን ለመልበስ ሲያስቀድስ ለመታይ የሚያፈር ሰዋል። እግዚአብሔር ልቡናችንን ይመልሰው። ኒቆዲሞስ አፈራያችሁ ወደ ክርስቶስ መጥቶ በጨለማ ሊማር ክርስቶስ አሁን ለምን ቀን ላይ መታ አላናገርከኝም? ምስት ያውን ለምንድን ነው በማታ ይመጣው? አፈርክብኝ ማለት ነው አላለው። ያውቃል አላሸማቅቀው አፍረንበት መጣም የሚቀበለን አምላክ ነው። እንደ አፈርንበት እያወቀም ይቀበላል። አፍረንበት መጣም የሚቀበልን አምላክ ነው። በጣም ደስ የሚያሰኝ መልእክት ነው የተላለፈው። አሁን ሁለት የተለያዩ ቪዲዎችን እስኪ ላሳያችሁ። የመጀመሪያ ምንድን ነው አንድ የተሳሳተ አስተምሮ ያስተማለ በስልምና ያለው ወንድማችን ነው። ሁለተኛ ደግሞ ወደ አርባ ሁለት የሚሆኑ የኒያጀራ ጳጳሶች ከነ ሚስቶቻቸው ሰልመዋል ያለ ነው። እንግዲህ ጳጳስን አጋብቶ አስልሞ ምናምን ነው ቪዲዮ የሰራውና ያው ናይጄሪያ ላይ ምናልባት ሊሆን ይችላል፣ ባህሉን አላቅም ግን ደግሞ በዚህ ደረጃ ነገሮች ይሆናሉ ብዬ አላስብም። ለማንኛውም ግን ቪዲዮን ላሳያቸው። አካቴ ሙስሊሞች በተክቢራ አላሁ አክበር እያላችሁ ቪዲዮን ጀምሩት። በናይጄሪያ የተሰማው ዜና እጅግ በጣም መነጋገሪያና የሚያስደስት ነገር ነው። ለብዙ ዓመት በቤተ ክርስቲያንና በቸርቹ ሲያገለግሉ የነበሩ አርባ ሁለት ጳጳሳትና ፓስተሮች ከነሙሉ ሚስቶቻቸው ሻሃዳን ይዘው እስልምናን ተቀብሏል። እጅግ በጣም መነጋገሪያ የተደረገና ብዙዎችን ያስገረመ ዜና ነው። ኢንሻአላ ቀጣዩ ትውልድ ሙሉ እስልምናን የሚቀበል ይሆናል። ኢንሻአላ አላሁ አክበር እያላችሁ ኮሜንት አስቀምጡ። ይህን ቪዲዮ በደንብ ኮፒ ሊክ ሼር ሪፖስት እያደርጋችሁ አዳርሱት። በዚህ አጋጣሚ አራት መቶ ሺህ ገብቻለሁኝ። ስላበረታታችሁኝ ፎሎ ስላደረጋችሁኝና ስለምታበረታቱኝ በደንብ አመሰግናለሁ። ሼር ይደረግ። ሹፍ አላሁ አክበር። እንግዲህ ክርስቲያኖች መጽሐፍ ቅዱስ ላይ ካባዙሩ የሚለውን ጽሑፍ ካነበቡ በኋላ የታላላቅ የእምነት አባቶች እና ጳጳሶች እንደዚህ የእንስታው እኮ ታላቸው እንግዲህ የተለያዩ ኢንፎርሜሽኖች በሶሻል ሚዲያ ያቀብላል፣ እንግዲህ ታማኝነት ነበራቸው ተብሎ ነበር የሚታሰበው። ነገር ግን ትናንትና ይዞት የመጣው ይህ ቪዲዮ ከላይ የምትመለከቱት ውሸት እንደሆነ እሱ ራሱ ያውቀዋል። ይህ ቪዲዮ በኤአይ የተሰራ ቪዲዮ ነው። ስለዚህ ይህንን ውሸት እንደሆነ ይዞ መጥቶ ለምን እዚህ ላይ ፖስት እንዳደረገ በሁለት ሃይማኖት ሽማል መቃቀርና መበሻሸቅ እንዲጀመር ከሆነ ሀሳቡ እሱ ሌላ ሀሳብ ነገር ግን ይህ ልጅ የሚሰራው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 ሚገርም ኤዲቲንግ ነው ሚገርም ኤዲቲንግ ነው እንዳትል፣ አሁንም እፈራለሁ። ነገር ግን ስክሪንሾት አድርገን ይዘናል፣ ብዙዎቻችን ማለት ነው፣ ካንተ ፖስት እንደተደረገ ነገር። እኔ እንደማስበው ከሆነ ከጭንቅላት ውስጥ ልክ እንደ ጥርስ የጎደለ አንድ ነገር አለ። እሱን ነገር ቢያስተካክሉልህ ወይም አንተ ብታስተካክል ጥሩ ነው ብዬ አስባለሁ።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 እሱ ብቻ አይደለም። ፕሮፋይል እየቀየሩ እንዲህ መሆን ፈልጋለሁ እንዲህ መሆን ፈልግ ያለሁ እንዲህ እንዲህ ሆኑ እያሉ አንዱን ከአንዱ ጸብ የሚዘራ አንዱን ከአንዱ የሚያጋጭ አንዱን ከአንዱ የሚያጣላ በተለይ በቤተ እምነቶች መካከል፣ በወንድማማቾች መካከል ልዩነትን እንዲፈጠር የሚያደርጉ በርካቶችን ነው እያየን እያለ ነው። እና አሁንም ይህ ሰውዬ አስቀድሞ እንደውም ትዝ ካላቸው ከፎይ ጉዳይ ጋር በአስቸኳይ ፎይ ተይዞ ይገደል ይገደል የሚል ሀሳብ አነሳ። ኋላ ላይ ደግሞ በወንጀል እንደሚጠየቅ በተለያዩ ማህበራዊ ሚዲያዎች ላይ ሲሰነዘርበት ሀሳብ ሲሰራበት ምን ማለት ጀመረ? ተመልሶ በድጋሚ ይህማ ኤዲቲንግ ነው እኔ ያልኩት አይደለም በማለት ተቃወመ። አሁን ደግሞ ሌላ ነገር ይዞ መጥቷል። ሁለተኛ የተመለከት ነው ወደ አርባ ሁለት ጳጳሳት ሰልመዋል ያለው እንግዲህ ያው በራሳቸው ቤት የለቀቁት መረጃ ነው። እርስ በርስ እንደፈለጉት ሀሳብ መቀየር ይችላሉ። እውነታው ግን ከዛ ጋር የተገናኘ ነው ወይ በጊዜያት ሂደት ውስጥ አጣርተን ለእናንተ የምናቀርብላችሁናል። የፎይ ጉዳይን አልዘነጋንም። ስለ ፎይ ጉዳይም በስፋት በቀጣይ መረጃ መረጃ ከማስረጃ ጭምር አስደግፈን የምናቀርብላችሁናል። እንዴት ነው? ላይክ ያደረጋችሁ ሰብስክራይብ ሼር ስ ያደረጋችሁ ነው። አዲስ የሆናችሁ ሰብስክራይብ ብታደርጉ በቀን ሁለት ጊዜ ማለዳ አንድ ሰዓት ከአርባ ምሽት ደግሞ አንድ ሰዓት ላይ ሁለት ጊዜ መረጃና ማስረጃ አስደግፌ ወደ እናንተ ቪዲዮ እያቀረብኩ ይገኛለሁ። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተ መኛም ነው የተለያዩ አማራጮችን ተጠቀሙ። በኢንስታግራም፣ በፌስቡክ፣ እና በቴሌግራም በቲክቶክ ከሶስት መቶ ሺህ በላይ ቤተሰብ አፍርተናል። በዚያም ተቀላቀሉ። ተሰናበትኩኝ። ክብር ምስጋና ያለው ክብር ምስጋና ያለው ክብር ምስጋና ያለው መንፈስ ቅዱስ